የህዝብ የውይይት መድረኮችን ማዘጋጀት፣ የመልካም አስተዳደር ችግሮችን ለመቅረፍ ተቋማትን መደገፍና መከታተል፣ የህዝብ ውክልና ተግባራትን ማከናወን ምክር ቤቶች በአዋጅ ከተሰጣቸው ተግባራት መካከል ተጠቃሽ ናቸው። የማዕከላዊ ኢትዮጵያ ክልል ምክር ቤትም የክልሉን ህዝብ ተጠቃሚነትን በሚያረጋግጡ ጉዳዮች በፖሊስና ፍርድ ቤቶች አገልግሎት አሰጣጥ ዙሪያ የህዝብ የውይይት መድረክ አድርጓል። በውይይት መድረኩ ላይ ተሳታፊ የነበሩ የከተማው ነዋሪዎችም በተቋማቱ አገልግሎት አሰጣጥ ዙሪያ መቃናት የሚገቡ ነጥቦችንም አንስቷል። ቀደም ክቡር ጠቅላይ ሚኒስትር ስንት ጊዜ ነው አድያ ይመጡት? ስንት ጊዜ ነው አላባ የመጡት? ስንት ጊዜ ነው ከምባታ መጡ? አንድ የአገሪቱ መሪ እናንተም አንዳንዴ ጎንበራ ውረዱ። ምንም ሳይታሰብ ችሎት ያለበት ወይም ተዘዋዋሪ ችሎት ያለበት ፖሊስ ኮሚሽኑም ወረድ በሎ እዛ የት ጣንባረ ውረዱ ጉቦ የሚሰጠው ሰውዬ ታገያስ ብሎ ሲል አንዱ አሁንም ሰጣለሁ ብሎ እጁን ብድግ አረገና፣ ለምን እኔ ሶስት ዓመት ጉቦ ካልሰጣ ሶስት ዓመት የምንከራተተውን በአንድ በሁለት ቀን ጨርሼ ወደ ቤት ይገባለዋል። በተለይ የስር ፍርድ ቤት ችግሮች በተለይ የወረዳ አካባቢ ላይ ያሉ ፍርድ ቤቶች ላይ ችግሮቹ ብዙ ናቸው። በፊት ስርዓቱ ላይ ከፍተኛ ቅሬታ አለ። የምን ነገር መሰመር መቻል አለበት እስከ ላይ ድረስ ሰንሰለት ያለው ይመስለናልና ይህን ሙስና በጋራ እንከላከል እና ለፖሊስም ለፍርድ ቤቶችም ሰጠን የምንቀመጥ ሳይሆን እኛም ነዋሪዎች፣ በሙስና የምናታልለው እኛ ነን፣ ሰዎችን የምናሳስተው እኛ ነን። እኛም ጋር ችግር አለና በጋራ ይህን ሙስናንም ብንከላከል ይሻላል የሚለውን አስተያየት ለማስቀመጥ ፈልጋለሁ። የፍርድ ቤቶች በትጋትና ከአድሎ በጸዳ መልኩ ፍትሐዊ አገልግሎት መስጠት ዋና ተግባራቸው ቢሆንም አልፎ አልፎ የተፈፃሚነት ተግዳሮቶች ይነሳሉ። በተለይም ከህዝቡ ፍትሐዊ ተጠቃሚነት ጋር ተያይዞ ከመድረኩ ለቀረቡ አስተያየቶችም የማዕከላዊ ኢትዮጵያ ክልል ጠቅላይ ፍርድ ቤት ፕሬዚዳንት ኤርሴኖ አቡሬ ምላሽ ሰጥተዋል። የፍትህ ጥያቄ በጊዜ ካልተሰጠ እንግዲህ በጊዜ ያልተሰጠ ፍትህ እንደተነፈገ ይቆጠራል ስለሚባል ቅድም እንደሚነሳም ያን ወደዛ ገብተናል። ያ ሲሆን ብዙ እጥረቶች አሉን። እጥረቶች ቢኖሩም ግን በየደረጃ ያለው የዳኝነት ጥያቄ ይዞ የሚመጣ ሰው አገልግሎቱን ነጻ፣ ገለልተኛ በሆነ አግባብ ዳኝነት ማግኘት አለበት የሚለውን አቋም ይዘን እየሰራን ነው። ከሰላምና ጸጥታው ጋር ተያይዞ ምላሽ የሰጡት የክልሉ ፖሊስ ኮሚሽን ምክትል ኮሚሽነር ጨዋር ሙሳ በበኩላቸውም የህዝቦችን አንድነትን የሚያጠናክሩ ስራዎች ህብረተሰቡን ባሳተፈ መልኩ ይሰራልም ነው ያሉት። የቆሴና ወልቅጤ አካባቢ የተነሳው ችግር ነው። እዚህ አካባቢ ያለው ችግር የቆየ ችግር ነው። የቆሴም የቆየ ችግር ነው። የወልቅጤ ቢሆን ተይዞ የመጣ ችግር ነው። ይሄ ችግር ለመፍታት መደበኛ ፖሊስ አለ። እዛ አካባቢ ወደ ወልቅጤ የፌዴራል ፖሊስ አለ፣ መከላከያም አለ። አበሽጋ አካባቢ ማለት ነው። በጥምረት እየሰራ ነው። ወንጀል መከላከል ስራ ነው። እኛ ህዝብ የሚጠይቀው ስራ አይደለም፣ ወንጀል መከላከል ስራ። ለምሳሌ ቆሴ የህዝብ ጥያቄ የሚነሳን ነገር ሊኖር ይችላል። እኛ ግን በሰላዊ መንገድ የሚጠይቀው ቃል መጠየቅ አለበት፣ ሰው መሞት የለበትም ትምህርት ቤት መዘጋት የለበትም ብለን እየጠበቅን ያለም። የማዕከላዊ ኢትዮጵያ ክልል ምክር ቤት ምክትል ዋና አፈ ጉባኤ መነቴ ሙንዲሮ በክልሉ የሚስተዋሉ ችግሮችን በውይይትና በጥናት ለመፍታት እየተሰራ እንደሚገኝም ገልጿል። ለዚህም ህብረተሰቡ በትዕግስት መጠበቅ እንደሚገባውም አሳስቧል። ሀገር ሰላም በሆነበት ማንም ሰው ዋጋ መክፈል የለበትም። ማንም ሰው መሞት የለበትም። ማንንም በሞት አልካል በመጉዳት ልናጣ አይገባም። የሚል ነገር አለኝ የቆሴ የሚሆን ወልቂጤ ጉዳይ ክልላችን ላይ ችግር ያለበት ሁለቱ ቦታ አይደለም። ሁሉም በኩል ያሉ ችግሮችን የክልሉ መንግስት በገባ ማግስት ልቅም አድርጎ ይዞ በጥናት መፈታት ያለበት በጥናት እንዲፈታ ጥናቶች እየተጠኑ ነው ያሉት። በውይይት የሚፈቱ ችግሮች በተፈጠሩበት ሁላ እንደ ድሮ አመራር በመላክ ሳይሆን የክልሉ መንግስት እስከታች ወርዶ ከህዝብ ጋር እየተወያየ ነው ያለው። ችግሩ ምንድን ነው? ትዕግስት ማጣት ነው። ይሄን ያህል ጊዜ አብረን መተን ስናበቃ በአጭር ጊዜ በአንድ በአንድና በሁለት ጊዜ ችግሮች ካልተፈቱ ተብሎ የሰው ህይወት ማጣት ያለብን አይመስለኝም። ስለዚህ ቅድም ወንድሜ ክልሉ ምን እየሰራ ነው ያለው የቁበቁሴ ጉዳይ በወልቅጤ ጉዳይ ምን እየተባለ ነው ያለው የምለው ከቀድሞ ጀምሮ እየተንከባለሉ ስንት መንግስትን አልፎ የመጡ ችግሮችን የለውጡ መንግስት ብሎም ደግሞ ማዕከላዊ ኢትዮጵያ ከወንድ በዚች በአጭር ጊዜ ለምን በአንድ ጀንበር አልተፈተም ልንል አይገባም።